ኤፍራታ ጽዮን የነገረቻትን ማመን አቃታት። በጣም ተደናገጠች። በጣም ነው የተደናገጠችው። ጽዮንም እንደገና ከነገረቻት በኋላ እየነገረቻት እያለ አብራሪሊ ስትላት ከትንሽ ደቂቃ በኋላ የተናገረችውን ነገር ረሳች። ምክንያቱም ጽዮን አንድ ሰዓት ለአንድ ጊዜ ታስታውሳለች፣ አንድ ጊዜ ትረሳለች። እንግዲህ እየወራቻት እያለ በጣም ተመስጠ እያዳመጠቻት አብራሪ ምንድን ነው የምታወሪው? እያለች በጣም በንዴት የተሞላ ስሜት ውስጥ እፍራት አስተሳሰብ ታዝ የሆነን ናታ መጣ። እንግዲህ ቀየስ አድርጋ ጽወን ናታ የቴዲ ወይ አይፈልገኝም ወይ ጥበኝ ሄዶ ነው ያሪ ተናደደ ነበር ብላ ቀየስ አድርጋ ለማውራት ለማረሳሳ ሞከረች። ኤፍራታ ግን በጣም መጥፎ ስሜት ውስጥ ነበረች። እና አንተ ውጣልና አንድ ጊዜ አስፈላጊ ነገር እያወራን ነው አለችው። ከዚያ እንግዲህ ምንድነው አስፈላጊ ብሎ ሲላት የገነት ልጅ እንደሆንኩኝ እናቴ እንደሆነች እየነገረች ነበርና አብራሪልኝ እያልኳት አንተ መጣ ውጣልን ስትለው እንግዲህ አንቺ እንዴት ነው ገነት እናትሽ መሆኗና ምን ተቀበሽ ብሎ ፍራታ ሲጠይቃት እሷ ባለች መንገድ እኔ የምን የምን አውቃለሁ ብላ ስትል እዚህ መሀል እንግዲህ በጣም የተጨነቀችው እንግዲህ ኤፍራታ በጣም መጥፎ ስሜት ውስጥ ናት። ገነትም እንግዲህ እንዳልናገርም ብላ ብዙ ሲደበቅ ነበር። ጽዮን ደግሞ እንዲህ እንደሰር ያልች ብሎ አረጋጋት ማለት ነው፣ አረሳሳት ልትረሳ ግን አልቻለችም ኤፍራታ ያው ጽዮን እንግዲህ በመካከል ታስታውሳለኝ ማከተ ተራሳለኝ። ይህ ምክንያቱ ወይ እሱ አንደዝ ነው ብሎ ለማሳመን ሞከረ እና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦችን እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢል አለሚን። እንግዲህ አንድ ጊዜ ታስታውሳለህ፣ እንደዚህ ደሞ ተራሳለች። ተናገረችን ከተነስተ ይጋ በኋላ ስለምትረሳ ለጊዜው እንግዲህ እናታ አጠፋፍቶባታል ማለት ነው። ግልጽ የነገረቻትን ኤፍራታ ከዚያ መንገዴ ሎሊት ደግሞ ሎሊት ኤፍራታና አላየሽም? እያ ገነት እየጠየቀቻት ነበርና፣ ኤፍራታና ገነት ደግሞ ያው ሆነ ስራ ስሬ ሊሰራለቻት ባንድ ስንሄዳለን እያለች ከሉሊት ጋር ነው እንደወጡ ሲመካከሩ፣ ገነት በጣም ደነገጠች። ምክንያቱም ከመቼ ወዲህ ነው ሉሊት ከተስማምታ የምትሄዱ? እያለቻት ነበርና ገነትን ደግሞ በጣም በአይነ ቁራኛ እያየቻት ነበር ኤፍራታ ማለት ነው። ገነት እንግዲህ የተፈጠረው ነገር መንገባን ጽ መንገባን በኤፍራታ አታቅም። ከዚያም በኋላ እንግዲህ ገነትና ኤፍራታ እንዲ ላይ ወጡ። ማ ለምድ እንደዚህ የተቀየረችው እንዴት ነው ከልጅት ጋር የምትሄድ ኤፍራታ እያለች ስትል ናታካ ላይ እና ጽዮን መጡ ማለት ነው ከፎቅ ላይ ከዚያ በኋላ እንግዲህ ምንድን ብልሀት ነው ልጅ እንደዚህ የተቀያየረች የናታን ስትጠይቅ አይ እኔ ምንም አላልኳት እያለ ሲል ስንጽ፣ እንግዲህ ገነት ግን የፍራታ ልጅ ናት እንዴ እያለች ስትላት፣ ምንድን እንዴት ምን ብለሽ ነው እያለቻት ነበርና፣ ያው አረ ምንም ምን ማላቅም ናታና የፍራታ ሲከራከሩ ሰምቼ ነው ብላ ወደ እነሱ አጣበቀችባቸው ማለት ነው። እንደገና ለብቻዋ ውጭ ላይ እቶን ገሪ

እያለ እናት አስጠነቀቃት። ለአንድ ወር ውስጥ ካልነገርሻት እነግራታለሁ እያለ ለገነት አስጠነቀቃት፣ እናት ማለት ነው። ገነትም ከአንድ ወርም ሆነ መቼም እንድትናገር ፈቃደኛ አይደለችም። ምክንያቱም በእኛ ዙር ያሉትን ሰዎች እናት ታጣናለች፣ አንተንም፣ እኔንም፣ ቢኒም፣ ቢያገም ሁሉንም ስለ ደበቅና ስታቅ ታጣናለች፣ እናጣታለን እና ምን ነገር የለብንም ብላ እኔ ደመደመችው። እናት ደግሞ እስከ መቼ ነው ታዲያ የማታውቀው? ከእኛ ካልሰማች ከዛ ሰው ከሰማች አደጋ ነው እያላት ነበር። በዚህ ተስማሙ ማለት ነው እንግዲህ። ቤዚህ ደግሞ እንድታሰረች ናት ህይዋን ጓደኛው እየጠየቃቻት ነበር፣ ሄዳ እና ምግብ ይሰጡሻል እያለቻት ነበር። ይሰጡኛል፣ ነገር ግን ሰው እያለ ሰው ናፈቀኝ፣ ሁሉም የማይወዱኝ እዛ ቤት ያሉት፣ አሁን በወጣው አንድ ጊዜ የሚወዱኝ ሰዎች ቤቱን እሞላዋለሁኝ እያለች ነው ማለት ነው። ያ ፌት፣ ጠይቆሽ ያቅም እንደት ስትላት ያፌት አልመጣም። የዛን ዕለት የሚመጣው የፍራታ እንደሚያገባት ሊነግረኝ ነው እያለችኝ ነበር። ግን የፍራታ ላንቺ ብሎ ለማናገር ነው ወላ ከምሩ ያገባት ተበስተስ አለ ስትለው፣ እሱ ያለውን ነገር ላለማድረግ የሚያግደው ነገር የለውም እያለች እና ከበዛ ከ ከያ ፌት ጋር እንዴት እንደተገናኙ ያላትን ታሪክ እየነገረቻት ነበር ሄዋን ደግሞ ያፌትን ለማጥመድ እየፈለገች ነው፣ እና ሌላ ስራ ምን መጥፎ ስራ ይበድለዋል። ሌላ ያስበደራች ሰዎች አሉ እንደምታቂው፣ ያ ይሄ ስትጠይቃት፣ ምን ነው የፖሊስ ጥያቄ ጠይቄሽ እያለቻት ነበር ቤዛ ማለት ነው። እሷም እንደዚህ ሆይ እያረሳሳቻት በኋላ ነበር አይፉ። እንግዲህ ያፌት እያጠመዳት ነው። ያፌት እንግዲህ ሎሌትን ሻኘታ ስትመለስ መኪና የሽከረከረ መንገድ ላይ ጠበቃት፣ ማለት ነው። የፍዬ ብቻዋ ናት እንግዲህ ናታን አደንዝዘው ወስደው ሰው እንደገደለ አድርገው እንግዲህ ማስረጃ ይዘውበታል ማለት ነው። ያን ማስረጃ እንግዲህ እያሳየ ፍዬ እያስጨነቀ የሱ ለማረግ እና ደግሞ በሀሰተኛ ማስረጃ ወደ እስር ቤት እንዲገባ እንዲፈረድበት እያረጉ ናታን እንግዲህ ናታ ያው አያስታውስም የሰራውን ነገር ማለት ነው ስላደነዘዙት ያንን ነገር እንግዲህ የት ነው ያሰጠለው? አረን ልብስ እንቀይርና ፊት ለታጠብ ብቻ ነው እየመጣሁ ነው ብሎ ነበር። ለፍራ ለፍራታ የነገራት ማለት ነው። እና የትም እንደሄደ ምንም እንደሰራ ያው ጉዳይ የለም ማለት ነው። ናታ እንግዲህ ያ ፊት ምንድነው ያደረገው? ኤፍራታን ለማጥመድ ማኪና ውስጥ ግቢ ሲያል እኔ አልፈልግም ማለት ይሄን ህይወት እንተወኝ እያለችሁ ብትከራከረውም ነገር ግን በናታ አመጣባት። በናታ ደግሞ ተመጣሶ ነታን አስቀድመ መስጠት አትፈልግም። ራሷን ነው እንግዲህ እየለመነችው ነበር። ከማል ከለመንሽኝ መኪና ውስጥ ግቢ ስላት ለናታ ሰተን እንግዲህ የአፌት መኪና ውስጥ ገባች ማለት ነው። ምንም ቻንስ ያለው ለናታ ብዙ መጻፍ ትከፍላለች እሷ ማለት ነው። ከዚያም በኋላ እንግዲህ ሆነ ቦታ ውስጥ ያንን መረጃ ያሳያት ማን ነው ናታ? የሰው ህይወት አጥፍቷል ሲላል አላምነት ሙሸት ነው ስትለው እንግዲህ ማን ነው መረጃ ሲያሳያት? በጣም ነው የተንሰቀሰቀችው። ማን ነው? በጣም ከባድ ነው። እንግዲህ እሱ በዛ በሐሰተኛ ማስረጃ እሱን እስር ቤት ወሩሮ እሷን ሊያገባ ማለት ነው። እውነትም ያፌት ያውለውን ነገር ላለማድረግ ወደ ኋላ የሚያሳድር ብለን ቤዛ ብላለች። እንግዲህ ያለውን ነገር ያደርገዋል እያለቻት ነበር። ለጓደኛውም ቤዛ ያገባታል፣ ፍራታን ያገባታል፣ ያወራውን ነገር የተገበረ እያያቻን ነበርና እንግዲህ ያፌት ከአሁን በኋላ ወደርሽም ጠላሽም ሚስቴ ትሆናለሽ። በቀደም ምን ያስፈታውት፣ አሁንም የሰው የታጥፍ በአሁንም ደግሞ ሁለተኛ ጠፋ አስበሽ ሆይ እያለ የፍዬ ያስጨነቃት ነበር ማለት ነው። እንግዲህ ኤፍራታ ያነገሩ ናት መስማት በጣም ተጨነቀች እና ወደርሽን ጠላሽን ታገቢ ያለሽ ምን እያለ እያስጨነቃት ነበር። በጣም ማለት ነው ከባድ ነው። የፍዬ በናት ተሰቃየች ነው ማናት እንግዲህ። ሁለት ተፈጠሩን እስካሁን አያቅም ማለት ነው። ያው መረጃው ሲመጣለ በኋላ እናው እንጂ የሚያውቀው በጣም ከባድ ነው። ሰዎች ግን በማናስበው ነገር በእንደዚህ ያለ በቃ አዝብ ነገር ሲጨምሩን እንደው መቃኛን አለ ያዝልን። ከባድ ነው ብቻ ሰዎች፣ በቃ ለሰዎች በምን ይጎዱና በሳናቅ ነው በእንደዚህ ያለ በጣም ከባዱ አደጋ ውስጥ የሚጨምሩና በሚያስበው ነገር እንግዲህ በመታወቀ ነገር መረጃ ብቻ ሲመጣላችሁ በጣም ከባድ ነው። እናንተ ባሰራችሁ ነገር ወይም ሰሰሩ በማታቁም ነገር ማለት ነው ከባድ ነው ብቻ ጺም እንግዲህ ናታ ማቢኒያም እያዝናናት ይገኛል። ካለችበት ቤታ ሶብታ ይደብረኝእያለችው ወደ ወዲህ ያ ግን ቤት እየወሰዳት ነበር እና እንግዲህ ፍቅረኛ እንደምትሆን አላቅም ነበር እነሱ ሲሉኝ፣ እንደውም ገነት እና ናታ ኤፍራታ ሲገን ፍቅረኛሽ ነው ሲሉኝ አላስታውስም ነበር እያለችው ነበር እና ትተወኛለህ ብዬ ነበር ስትለው፣ እንደውም ተውሻለሁ በቃ ነያት ከዚያ በኋላ እንግዲህ ታረቁ ማለት ነው። ብቻ ያው እሷን ለማስተናገድ ስለስከና መድረስ ዳግም ደግሞ በኋላ ይሄ ፍቅር እንዴት ነው ትጅቷ በኋላ ፍቅር ከያዛት ዘመድ ነን አታፈቅራት ምናምን እያሉ ነበርና፣ ዝምድና የለንም እያሉ ነበር ቢንያም ብቻ እንግዲህ፣ በኋላ ምን ነገር አይፈጠርም ደግሞ ዝምድና የለንም እያሉ ዳግም እያስረዳው ነበር። አሁን ላይ ግንጽ በጣም መከራ ውስጥ ናት። በጣም መከራ ውስጥ ማን ይሄን መረጃ ይዞ እንግዲህ ናታን እንደሚያሳስረው የሰውነት እንዳጠፋ እያስጨነቃት ነው። ፍዬ ከአንዱ መከራ ስወጣ አንዱ መከራ ያፊ ሊላቀቃት አልቻለም። በጣም ከባድ ነው ሚይዛቸው መረጃ ደግሞ በጣም ከባድ ከባድ ናቸው። እንዲሁ የሰው ልጅ ወደቀ አንድ ጊዜ ተወደቀ በጣም መከራ ነው ማለት ነው። እሁድ ቤተሰቦች ሰብስክራይብ ላይ ሽር እያደረጋችሁ ቤተሰብ ሆኖ ቀጣውን ደግሞ ጉፍ እንጠብቃለን።